ሰላም ጤና ይስጥልኝ። ክብራትና ክብራን የዶክተር ዮሐንስ ቻናል ገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ኩላሊቶቻችን ከመጎዳታቸው ከወራት በፊት ሊታዩ የሚችሉ የኩላሊት በሽታ ማስጠንቀቂያ ዋና ዋና ምልክቶችን እናም የኩላሊቶቻችንን ጤንነት ደግሞ ለመጠበቅ ምን ማድረግና ምን መመገብ እንዳለብን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች ጠቃሚና አስፈላጊ ስለሆነ ሁላችሁም ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኩላሊቶቻችን በርካታ ዋና ዋና ተግባራትን ያከናውናሉ። ደምን ማጣራት፣ ቆሻሻ ምርቶችን ማስወገድ፣ የፈሳሽ ሚዛንን መቆጣጠር፣ የኤሌክትሮላይት ሚዛንን መቆጣጠር፣ የደም ግፊትን መቆጣጠር፣ የአሲድ እናም የቤዝ ሚዛንን መቆጣጠር፣ ኤሪትሮፖይቲን ሆርሞንን ማምረት፣ ቫይታሚን ዲን ማንቃት፣ ካልሲየምና የፎስፈረስ መጠንን መቆጣጠር ቀይ የደም ሴሎችን ማምረት መቆጣጠር፣ ሰውነታችንን ከመርዛማ ነገሮች ማጽዳት፣ የኦስሞቲክ ሚዛንን መጠበቅ፣ አስፈላጊ ንጥረ ነገሮችን መውሰድ፣ መርዛማ ነገሮችን እናም መድኃኒቶችን ከሰውነታችን ማስወጣት እናም አጠቃላይ የሰውነታችንን ሚዛንን ይጠብቃሉ። ታዲያ ኩላሊት ከመጎዳቱ በፊት ሊታዩ የሚችሉ ቅድመ ማስጠንቀቂያ ምልክቶች የኩላሊት በሽታ ከባድ ከመሆኑ በፊት ማለት ነው ከሳምንታት ወይም ከወራት በፊት ሊታዩ የሚችሉ የኩላሊት በሽታ ቅድመ ማስጠንቀቂያ ምልክቶችን ልንገራችሁ አንደኛ በተደጋጋሚ መሽናት ነው በተለይ በሌሊት ኩላሊቶች የማጣራት አቅማቸውን ማጣት ሲጀምሩ ሽንትን በአግባቡ ማወፈር አይችሉም ይህም በተለይም በሌሊት የሽንት መብዛት ኖክቱሪያ በመባል የሚታወቅ ሁኔታን ያስከትላል። በተደጋጋሚ ለመሽናት ከእንቅልፋችሁ የምትነሱ ከሆነ ይህ የኩላሊት ጭንቀት ወይም የአፈጻጸም መጓደል የመጀመሪያ ምልክት ሊሆን ይችላል። ሁለተኛ አረፋማ ወይም ደግሞ አብረቅራቂ ሽንት ነው። በሽንት ውስጥ ከመጠን ያለፈ አረፋ ወይም የማይጠፋ አረፋ መኖሩ ፕሮቲን ወይም ደግሞ አልቡሚን ወደ ሽንት እየፈሰሰ መሆኑን ሊያመለክት ይችላል። ይህም ፕሮቲኑሪያ ይባላል። ጤናማ ኩላይቶች እንደ ፕሮቲን ያሉ ትላልቅ ሞለኪውሎች እንዳያልፉ ይከላከላሉ። ስለዚህ ይህ የማጣሪያ ስርዓቱ እየደከመ መሆኑን የሚያሳይ ግልጽ ምልክት ነው። ሶስተኛ በእግር በቁርጭምጭሚት ወይም በአይን ዙሪያ የሚከሰት እብጠት ነው። የተጎዱ ኩላይቶች ተጨማሪ ሶዲየምና ፈሳሽን ከሰውነት ማስወገድ ስለማይችሉ ውሃ መቋጠርን እናም የሚታይ እብጠትን ወይም ደግሞ ኢደማን ያስከትላል። የአይን መሸብሸብ፣ በእጅ ወይም በእግር ላይ የሚታይ እብጠት፣ በኩላሊት መታወክ ምክንያት የሚፈጠር የፈሳሽ ሚዛን መዛባት የመጀመሪያዎቹ ከሚታዩ ምልክቶች ሊሆኑም ይችላሉ። አራተኛ፣ ድካምና የኃይል እጥረት ነው። ጤናማ ኩላሊቶች ቀይ የደም ሴሎችን ማምረት የሚያነቃቃ ኢሪትሮፖይቲን የተባለ ሆርሞንን ያመርታሉ። የኩላሊት ተግባር ሲቀንስ የኢሪትሮፖይቲን መጠን ይቀንሳል። ይህም ወደ የደም ማነስ አነስተኛ ቀይ የደም ሴሎች ያመራል። ይህ ድካም፣ መዳከም፣ የትንፋሽ ማጠርና የማተኮር ችግርን ያስከትላል በኩላሊት በሽታ የመጀመሪያ ላይ ደረጃም ቢሆን ማለት ነው። አምስተኛ ደረቅና የሚያሳክክ ቆዳ ነው። ኩላሊቶች ትክክለኛውን የማዕድናትና የንጥረ ነገሮች ሚዛንን ለመጠበቅ ሲቸገሩ ቆሻሻዎችና መርዛማ ነገሮች በደም ውስጥ ይከማቻሉ። ይህም ወደ ደረቅናም የሚያሳክክ ቆዳ ያመራል። ይህ ደግሞ ኩላሊቶች በተለምዶ ከሚቆጣጠራቸው ከካልሲየምና ፎስፈረስ ሚዛን መዛባት ሊመጣ ይችላል። ስድስተኛ በአይን ዙሪያ የማይጠፋ እብጠት ነው። ጠዋት ላይ በአይን ዙሪያ የሚታይ እብጠት ጥንቃቄ ሊሰጠው የሚገባ ቀደምት ማስጠንቀቂያ ነው። ኩላሊቶች ፕሮቲንን በደም ውስጥ ከማስቀመጥ ይልቅ ወደ ሽንት እያፈሰሱ መሆኑን የሚያመለክት ሲሆን ይህም ከአይኖች በታች የቲሹ እብጠት እንዲፈጠር ያደርጋል። ሰባተኛ በሽንት ቀለም ወይም ደግሞ መጠን ላይ የሚደረጉ ለውጦች ነው። ሽንታችሁ እየጨለመ ቀላ ያለ ወይም እንደ ሻይ ቀለም ያለው ወይም ከተለመደው ያነሰ ሽንትም ልትሸኑ ትችላላችሁ። አንዳንድ ጊዜ ሽንት ባልተለመደ ሁኔታ ፈዛዛ ወይም ደብዛዛም ይሆናል። እነዚህ ለውጦች ኩላሊቶች ቆሻሻን በአግባቡ እያጣሩ አለመሆኑን ወይም ደም ወይም ፕሮቲን መኖሩን ይጠቁማሉ። ስምንተኛ የጀርባ ወይም የጎን ህመም ነው። ከታችኛው ጀርባ አጠገብ የኩላሊት ህመም ብዙውን ጊዜ ከጎድን አጥንት በታች በታችኛው ጀርባ በአንዱ ወይም በሁለቱም በኩል ይታያል። ደብዛዛ የሚያመነታ ወይም የሚወጋ ስሜትም ሊሰማችሁ ይችላል። በዚህ ቦታ ላይ የማያቋርጥ ህመም የኩላሊት ኢንፌክሽን፣ ጠጠር ወይም እብጠትን ሊያመለክት ይችላል። ይህንን ምልክት ችላ ማለት ሁኔታው ከጊዜ ወደ ጊዜ እንዲባባስ ሊያደርገው ይችላል። ዘጠነኛ የምግብ ፍላጎት ማጣት፣ ማቅለሽለሽ ወይም ማስታወክ ነው። ኩላይቶች ቆሻሻን በአግባቡ ማጣራት ሳይችሉ ሲቀሩ ዩሪያ እናም መርዛማ ነገሮች በደም ውስጥ ይከማቻሉ። ይህም የምግብ መፈጨትን ይጎዳል። ይህ ማቅለሽለሽ፣ ማስታወክ፣ የብረት ጣዕም ወይም የምግብ ፍላጎት ማጣትን ሊያስከትል ይችላል። ሰውነት ከውስጥ እየተመረዘ መሆኑን የሚያሳዩ የመጀመሪያ ምልክቶች ናቸው። አስረኛ የማተኮር ችግር ወይም የአእምሮ ጭጋግ ወይም መደብዘዝ ነው። የኩላሊት ተግባር በመቀነሱ ምክንያት የመርዛማ ነገሮች ክምችት በአንጎልና በነርቭ ስርዓት ላይ ተጽዕኖን ሊያሳድር ይችላል። ይህም የማተኮር ችግር፣ ደካማ የማስታወስ ችሎታ፣ መፍዘዝ ወይም ግራ መጋባትን ያስከትላል። ዝቅተኛ ቀይ ደም ሴሎች የደም ማነስ ማለት ለአንጎል የሚደርሰው ኦክስጅን አነስተኛ መሆኑ ነው የአእምሮ ግልጽነትን የበለጠ ያባብሰዋል። አስራ አንደኛ የብረት ጣዕም ወይም መጥፎ የአፍ ጠረን ነው። የአሞኒያ ሽታ ኩላይቶች ቆሻሻን በአግባቡ ማስወገድ ሲሳናቸው ዩሪያ በአፍ ውስጥ ተከማችቶ ወደ አሞንያ ይበሰብሳል። ይህ የብረት ወይም አሞኒያ የመሰለ ሽታ ያለው መጥፎ የአፍ ጠረንን ያስከትላል። እናም ምግቦችም የተለየ ወይም ደስ የማይል ጣዕምም ሊኖራቸው ይችላል። አስራ ሁለተኛ ከፍተኛ የደም ግፊት ነው። ኩላሊቶች ፈሳሽና ሶዲየምን በማመጣጠንና ሆርሞኖችን በመልቀቅ የደም ግፊትን ለመቆጣጠር ይረዳሉ። ሲጎዱ የደም ግፊት ይጨምራል፣ እና ከፍተኛ የደም ግፊት ደግሞ የበለጠ የኩላሊት ጉዳትን ያስከትላል። ይህም ከባድ የሆነ ዑደትን ይፈጥራል። የማያቋርጥ ወይም ያልተገለጸ የደም ግፊት መጨመር የኩላሊት ችግሮች የመጀመሪያ ከሚባሉት ጠቋሚዎች አንዱ ሊሆን ይችላል። ስለዚህ ኩላሊቶቻችን እየተጎዱ ሲሄዱ ከወራት በፊት የሚከሰቱ በርካታ ምልክቶች እነዚህ ናቸው። ታዲያ የኩላሊት በሽታ ብዙውን ጊዜ ሳይታወቅ ይሄዳል ወይም የሚከሰት ነው። ምልክቶቹ ሊታዩ የሚችሉት የኩላሊት ተግባር ከሰባ እስከ ሰማንያ ፐርሰንት በላይ ሲጓደል ብቻ ነው። ለዚህም ነው ቀደምት ምልክቶች ፈጽሞ ችላ ሊባሉ የማይገባው። እነዚህን ምልክቶች ታዲያ ካስተዋላችሁ የሽንት ምርመራ አድርጉ። እንዲሁም የሴረም ክሬቲንን እናም ኢጂኤፍአርን ተመልከቱ የኩላሊት ተግባርን ለመለካት። የደም ግፊታችሁንም በመደበኛነት ተቆጣጠሩ። በቂ ውሃን ጠጡ። ከመጠን በላይ ጨውን አስወግዱ። እናም የህመም ማስታገሻ መድኃኒቶችን እንደ ኤንኤስኤአይዲስን ያሉትን መገደብ ያስፈልጋል። ታዲያ ለኩላሊት ጤንነት የሚረዱ መመገብ ያለባችሁን ደግሞ ምርጥ ምግቦችን እነግራችኋለሁኝ። የኩላሊት ጤናን ለመጠበቅ ኩላሊትን ለማጽዳትና ለማጠንከር የሚረዱ ምርጥ ምግቦችና መጠጦች አሉ። እንዴት ኩላሊቶቻችሁ የተሻለ እንዲሰራ እናም በሽታን እንደሚከላከልም እንደሚረዱ አብራራለሁ። አንደኛ ውሃ ነው። ውሃ የኩላሊቶች ምርጥ ጓደኛ ነው። መርዛማ ነገሮችን ከመጠን ያለፈ ጨዎችንናም ቆሻሻ ምርቶችን ከደም ውስጥ ለማስወገድ ይረዳል። በቂ ውሃን መጠጣት የኩላሊት ጠጠርና የሽንት ኢንፌክሽን ስጋትንም ይቀንሳል። ሽንታቹ ቀለል ያለ ቢጫ እንዲሆን እንጂ ቀለም አልባ ወይም ጠቆር ያለ እንዳይሆን በቂ ውሃን ጠጡ። ሁለተኛ ብሉቤሪ ነው። ብሉቤሪ በአንቲኦክሲዳንት በተለይም በአንቶሲያኒን የበለጸገ ሲሆን ይህም በኩላሊት ቲሾዎች ውስጥ እብጠትን እናም የኦክስጅን ጭንቀትንም ይቀንሳል። በተጨማሪም ለኩላሊት መጎዳት ዋነኛ ተጋላጭነት ምክንያት ከሆነው ከፍተኛ የደም ግፊትን ይከላከላል። ሶስተኛ ፖም ወይም ደግሞ አፕል ነው። ፖም ኮሌስትሮልን እናም የደም ስኳርን ለመቀነስ የሚረዳ ፔክቲን የተባለ ፋይበርን ይዟል። ይህም በኩላሊት ላይ ያለውን ጫና ይቀንሳል። በውስጡ ያሉት አንቲኦክሲዳንቶችም የኩላሊት ሴሎችን በመርዛማ ነገሮች ከሚደርስ ጉዳት ለመከላከል ይረዳሉ። አራተኛ ነጭ ሽንኩርት ነው። ነጭ ሽንኩርት ኢንፍላሜሽንን ይቀንሳል እና የደም ግፊትንና ኮሌስትሮልንም ለመቀነስ ይረዳል። ይህም በኩላሊቶች ላይ ያለውን የሥራ ጫናንም ያቃልላል። በውስጥ ያሉት የሰልፈር ውህዶች በተጨማሪም ሰውነትን ከመመረዝ ይከላከላሉ እናም የኩላሊት ቲሾችን ከኦክስጅን ጭንቀትን ይከላከላሉ። አምስተኛ ቅጠላማ አትክልቶች ናቸው። እንደ ስፒናች፣ ጎመንና ሰላጣ በመጠኑ ቅጠላማ አትክልቶች የኩላይት ተግባርን እናም የበሽታ መከላከያ ስርዓትን የሚደግፉ ቪታሚኖች እንደ ቫይታሚን ኤ፣ ቫይታሚን ሲ እና ቫይታሚን ኬ እና አንቲ ኦክሲዳንቶችን ይሰጣሉ። ሆኖም ግን ቀድሞውንም የኩላይት ችግር ካለባችሁ እንደ ስፒናች ያሉ ከፍተኛ ፖታሲየም ቅጠላማ አትክልቶችን መመገብ መቆጣጠር ያስፈልግ ይሆናል። ስድስተኛ አበባ ጎመን ነው። አበባ ጎመን ኩላሊትን የሚጠብቅ አትክልት ሲሆን በፋይበር በቫይታሚን ሲ እናም መርዛማ ነገሮችን ገለል በሚያደርጉ ውህዶች የበለጸገ ነው። በፖታሲየም እና ፎስፈረስ ዝቅተኛ በመሆኑ ለኩላሊት ሕመምተኞችም ተስማሚ ነው። ሰባተኛ ሬድ ቤል ፔፐርስ ነው። ሬድ ቤል ፔፐርስ በፖታሲየም ዝቅተኛ ቢሆንም በቫይታሚን ሲ በቫይታሚን ኤ እናም በቫይታሚን ቢ6 የበለጸገ ነው። እንዲሁም ለኩላሊትና ለልብ ጤንነት የሚረዳ ኃይለኛ አንቲኦክሲዳንት የሆነ ላይኮፔንን ይዟል። እንዲሁም የኦክስጅን ጭንቀትንም ለመቀነስ ይረዳል። ስምንተኛ የወይራ ዘይት ነው። የወይራ ዘይት በጤናማ ሞኖ አንሳቹሬት ርፋትና በአንቲኢንፍላማቶሪ ውዶች እንደ ፖሊፊኖልስ ባሉት የበለጸገ ነው። ኢንፍላሜሽንን በመቀነስና በደም ስሮች ላይ የኦክስጅን ጉዳት እንዳይደርስ በመከላከል የኩላሊት ጤናን ይደግፋል። ዘጠነኛ ቀይ ሽንኩርት ነው። ቀይ ሽንኩርት በፖታሲየም ዝቅተኛ ሲሆን እንደ ኪሪሲትን ባሉ ፍላቮኖይድ የበለጸገ ነው። ይህም ኢንፍላሜሽንን ይዋጋል። በተጨማሪም የልብ ጤናን ይደግፋል። በተዘዋዋሪ ኩላሊቶችን ከደም ግፊት ጋር ከተያያዘ ጉዳትም ይከላከላል። አስረኛ ክራምቤሪ ነው። ክራምቤሪ ባክቴሪያዎች በተለይ ኢኮላይ ከሽንት ቱቦ ሽፋን ጋር እንዳይጣበቁ ይከላከላል። ይህም ኩላይቶችን ሊጎዳ የሚችል የኢንፌክሽን ስጋትን ይቀንሳል። የክራም ቤሪ ጭማቂ ስኳር ያልተጨመረበት፣ ጤናማ የሽንት ስርዓትን ለመጠበቅ ይረዳል። አስራ አንደኛ በኦሜጋ ስሪ የበለጸጉ ዓሳዎች እንደ ሳልመን ሰርድንና ማካሪልን መመገብ ኦሜጋ ስሪ ፋቲ አሲዶች ኢንፍላሜሽንን ይቀንሳሉ እናም የደም ግፊትንም ዝቅ ያደርጋሉ። እነዚህ የኩላሊትን ተግባር የሚከላከሉ ሁለት ቁልፍ ነገሮች ናቸው። በተጨማሪም የትራግሊ ሰራይድ መጠንን ለመቆጣጠር እናም ስር የሰደደ የኩላሊት ኢንፍላሜሽንን ለመከላከልም ይረዳሉ። አስራ ሁለተኛ ጥቅል ጎመን ነው። ጥቅል ጎመን በፋይቶ ኬሚካሎች እና በቪታሚኖች የተሞላ ቢሆንም በፖታሲየም እና በሶዲየም ዝቅተኛ ነው። ይህም ለኩላሊት ጤና ትልቅ ምርጫ ያደርገዋል። ሰውነትን ከመመረዝ ይደግፋል እናም ቆሻሻን ከደም ውስጥ በተፈጥሮም ለማጽዳት ይረዳል። አስራ ሶስተኛ ዝንጅብል ነው። ዝንጅብል የደም ዝውውርን ያሻሽላል እና የጉበትና የኩላሊት ተግባርን በማጎልበት ሰውነትን መርዝን እንዲያስወግድ ይደግፈዋል እንዲሁም ኢንፍላሜሽንን ይቀንሳል እናም ከኩላሊት ችግሮች ጋር የተገናኘ ማቅለሽለሽ ወይም የምግብ መፈጨት ችግሮችንም ለመቆጣጠር ይረዳል። አስራ አራተኛ የቼሪ ፍሬዎች ናቸው። ቼሪ ኢንፍላሜሽንን እናም የዩሪክ አሲድ መጠንን የሚቀንሱ አንቶሲያኒንን ይይዛሉ። ይህም ሪህ እናም የኩላይት ጠጠር እንዳይፈጠር ይከላከላል። አዘውትሮ ቼሪን መመገብ ጤናማ የኩላይት ማጣሪያን ለመጠበቅም ይረዳል። አስራ አምስተኛ የሎሚ እናም የላይም ጭማቂ ወይም ደግሞ ጁስ ነው። በሎሚና በላይም ውስጥ የሚገኙት ሲትሬቶች በኩላሊቶች ውስጥ የካልሲየም ክምችት እንዳይፈጠር ይረዳሉ። ይህም የጠጠር ስጋትን ይቀንሳል። በየቀኑ የሎሚ ውሃን መጠጣት ኩላሊቶችን በቀስታ ያጸዳልና አጠቃላይ የውሃ ሚዛንንም ይደግፋል። ታዲያ ተጨማሪ ኩላሊትን የሚጠብቁ መጠጦችን ከፈለጋችሁ አረንጓዴ ሻይ ምርጥ ነው። ኢንፍላሜሽንን የሚቀንሱ እናም የደም ዝውውርን የሚያሻሽሉ አንቲኦክሲዳንቶችን ይዟል። እንዲሁም የገብስ ውሃ ተፈጥሯዊ የኩላሊት ማጽጫ ሲሆን መርዛማ ነገሮችን እናም ከመጠን ያለፈ ጨዎችን ለማስወገድ ይረዳል። የፓርስሌይ ውሃንም መጠጣት ትችላላችሁ። ኩላሊቶች ቆሻሻን እንዲያስወግዱ የሚረዳ እንደ ቀላል የሽንት ማምጫ ወይም ደግሞ እንደ ዳዩሬቲክስ ሆኖም ያገለግላል። የኮኮናት ውሃም ጠቃሚ ነው። ኤሌክትሮላይቶችን ለማመጣጠር እናም ጠጠርን ለመከላከል እየረዳ ሰውነትን ያርሰርሳል ማለት ነው። ፖታሲየም ከፍተኛ ከሆነ ታዲያ በመጠኑ ጠጡ። ታዲያ ጤናማ ኩላሊቶች እንዲኖራችሁ ልታስወግዷቸው የሚገቡ ምግቦችና ልማዶች ደግሞ ብዙ ጨው ወይም ደግሞ የተቀነባበሩ ምግቦችን አስወግዱ። ስኳር የበዛባቸው መጠጦችና ለስላሳ መጠጦችን አትጠቀሙ። ከመጠን ያለፈ ቀይ ስጋን አስወግዱ ወይም አትመገቡ። ከመጠን ያለፈ ካፌን ወይም ደግሞ አልኮልን አስወግዱ። ማጨስናም የሰውነት ድርቀትን ተቆጣጠሩ። በቂ ፈሳሽን ጠጡ። የህመም ማስታገሻ መድኃኒቶችን እንደ ኢቡፕሮፊን ያሉ ኤንኤስኤአይዲስን ከመጠን በላይ ከመጠቀም መቆጠብ ያስፈልጋል። ለጠንካራ ኩላይቶች ደግሞ በየቀኑ ከስድስት እስከ ስምንት ብርጭቆ የሚሆን ውሃን ጠጡ። ትኩስ በቤት ውስጥ የተሰሩ ምግቦችን በጨው ዝቅተኛ የሆኑትን ተመገቡ። የደም ግፊትናም የደም ስኳር መጠናችሁን ተቆጣጠሩ። የህመም ማስታገሻዎችን ለረጅም ጊዜ ከመጠቀምም ተቆጠቡ። በመደበኛነት ደግሞ የአካል ብቃት እንቅስቃሴን አድርጉ። በቀን ደግሞ ከሰባት እስከ ስምንት ሰዓታት በቂ እረፍት አድርጉ፣ ወይም ደግሞ ተኙ። የስኳር በሽታ ወይም የደም ግፊት ካለባችሁ የኩላሊት ምርመራን ማድረግ ያስፈልጋል ምክንያቱም ዘ ሊዲንግ ፋክተር ናቸው። የኩላሊት በሽታ የሚከሰትባቸው ዋና ምክንያቶች የስኳር በሽታና የደም ግፊት ስለሆኑ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ፣ አስተያየታችሁ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። ሰብስክራይብ በማድረግ ደግሞ አግዙኝ፣ አበረታቱኝ። ሌሎችም ጠቃሚ የጤና ትምህርቶችንም የምታገኙ ይሆናል። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።